ንስቸው ማሻላ ማሻላ ማሻላ ማለት ነው። በጣም የሚያመለው እንግዲህ የአፍያ ቤት ያድርገው በሉ። ገና ቃል ገባበትም ቡፌዎቹ ገና ናቸው እና በቃ የአፍያ ቤት ይሆንቸው ማለት ነው። የአፍያ የሰላም የፍቅር መኖር ያደርግላቸው። እንግዲህ በጣም ነው የሚያምረው። እናንተም እንደምትወዱት እርግጠኛ ነኝ። በተለይ መጅልሱ ከለሩ በጣም ተመቸኝ። እኔ ብዙ ጊዜ ግን እንደዚህ አይነት አረጅም ግን ተፈርሶ ሰተውት ያምራል። በጣም ነው የሚያምረው። እኔ በጣም በተለይ እነዚህ ወንበሮቹ ማለት ነው በጣም ያምራሉ። እና ለዚህ ለቤት ስንት ላይክ ያስፈልገዋል? ሀቂቃን ላይክ ላይክ፣ እንደ ስንት ላይክ ያስፈልገዋል ማለት ነው። መብራቱ ደግሞ ከለር አለ የመጣ ከለር ነው ማለት ነው። በጣም ነው የሆነቸው። ቀለር አለው መብራቱ ራሱ ማለት ነው። እንግዲህ ያው ያሽ የሰላም የጤና ቤት የሆነ ነገራችን ሰላም ሆኖ ደሞ ከደስተው ባለቤቶቹ ከደስተው የሚኖሩበት ቤት ያደርግላቸው ማለት ነው። እና ይሄ ደግ እንዴ አለ ነው ወፍ ብለና አለ እንዴ። እና ለማንኛውም ማንኛውም ይሄንን ይመስላል ዛሬ እንደዚህ የሆነ ቤት ልናመርቅ መተን ነው። እዚህም ልናይ መተን ነው። ከዛ ከምን እንደዛ እስኪ የጓደኛን ቤት ሌላቸው ሌሌላቸው ብዬ ነው የመጣሁት ማለት ነው። አቤት አረ ቆይ፣ እና ልናር ነው እሺ። በቃ መብራቱን አጥፋ፣ ወይኔ አጥፋው። እና ይህንን ይመስላላችኋለኝ በጣም ነው የሚያምሩ። በጣም መሻላም፣ መብሩክ መጣሁ። አረ እኔ መጅልስን የተመቸኝ ቆይ፣ ግልቶ ዝም አለው እንዴ እና ይህንን ይመስላላችኋሉ፣ ሽዶችዬ። እንግዲህ መጅልስ ወላሂ አላህ መጅልስ መጅልሱ ወይኔ! ያሰራው እንግዲህ መጅልስ የመፈልጉ ካላችሁ ወላሂ ይዘዙ። በጣም ነው መጅልሱ የሚያምረው። እኔ ከደሴ ነው መሰለኝ የተገዛው ማንም። መጅልሱ ግን በቃ በእንትኑ ልክ ነው የተሰራው፣ በሳሎኑ ልክ እና በጣም ነው የሚያምረው ማለት ነው። እንግዲህ ያው ታፍተፍ በሉ እናንተም። ና ይሄ መጅልስ እንዳያመልጣችሁ እዘዙ ማለት ነው ሽዶችዬዋ

ቤቱን እንግዲህ እንደወደዳችሁ ተስፋ አረጋለሁ። በጣም ነው የሚያምረው። ማሻላ አሰራሩ ምናምን ያምራል ማለት ነው። አንዳንድ ጊዜ ለራስ ብላችሁ የምትሰሩትና የሆነ ዝም ብሎ ይሄ ዋጋ ዝም ብሎ ቦታ ማያዣ ምናምን የሚሰራ ቤት በጣም ይለያያል ማለት ነው። እኔ በጣም ተመችቶኛል። ማሻአላ ማሻአላ ብያለሁ። ያምራል ማለት ነው። ይሄ ላይ ካልኩ ያውን ደግሞ እኔ አይነት ገዛው ነው። እስቲ እውድልኝ ጓደኞቼ፣ እስቲ በእናንተ ምርጫ ማለት ነው። እንግዲህ ያው ሰውዬው ጋር ትንሽ ዱሩ በጣም ተወዷል፣ ሁነጥ አምስት ብሏል። እኔ ደግሞ ከዛ በታች ካለ እያልኩት ነው። ቤቱ ምርጥ ቤት ነው፣ ግን ይሄ ኮምፐርሳውት ኮርኒሱ ምን እንደሚባል ይሄ እንትን ለቋ ማለት ነው። ውስጡ ግን ጅብሰን ነው፣ በጣም አሪፍ ቤት ነው። ላኪን ግን ዲሾ የለውም ውስጡ ራሱ ማለት ነው። እና እስቲ እውድልኝ በእናንተ ምርጫ ማለት ነው። እኔም ይህን እኛውን ይህን የምኖርበትን ቤት የልሸጥረው ሸጥለው ነውና ይህንን ገዛለሁ ብያስቤ ያለው አላ ካሳካው ማለት ነው ያኔ ቢያንስ እና እንግዲህ ይሄ የምኝታ ቤት ነው ደግሞ ከሱ በታች ደግሞ ሳሎን ነው ሳሎን ነው ማለት ነው ቤቱ ጤና ቤት ነው ማለት ይሄ ግን በቃ ቤት ውስጥ ይቅርታሽ እና ይሄ ደሞ ውጭ ነው፣ ውጭ ልሾ ነው። ጭቃ ምናምን አይናካችሁም። ማኑ ግን ሰርቪስ የለውም።